ሰላም ሰላም፣ ውዲና የተከበራችሁ ቻናል ቤተሰቦች እንደናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሙስሊም ቤቶቼ፣ ወንድሞቼ እንኳን ለ ረመዳን ጾሙ እንኳን አደረሳችሁ ይላችኋለሁ። የክርስቲያኖች ደግሞ እንግዲህ ሳምንት ሊሆነ ነው ከገባ የኛ ማለት ነው። በቱ ጠንክሩ የሰላም የፍቅር የአንድነት ያርግልን ይሄ ጾም ማለት ነው። ቤተሰቦች እንግዲህ ደግሞ ዛሬ አዲስ ነገር ነው ይላችሁ ከትችላልኩ ማለት ነው። እንግዲህ ሰሞኑን ብዙ አብርሽና ፍቅር ስትሳደቡ የነበራችሁ ሰዎች ዛሬ ሲስቴም ምን ይፈጠር ምን ትላላችሁ የምለው ነገር ለማወቅና ለማየት ነው የመጣሁት ማለት ነው። እስቲ አስታባችሁን አስታይታችሁ እኔ ፍቅር ጥፋተኛ አይደለችም። ሩታ ናት ጥፋተኛ ናት። ሩታ ጥፋተኛ ናት። ምክንያቱም ብዙ ነገሮች እንድበላሽ እንድሳሳት እያደረገች ነው። አብርሽንም ሌላ ነገር ውስጥ የምታስገባ ሩታ ናት ብዬ ተናግሬ ስናገር ወይም ደግሞ ተናግሬ ነበረ እዛ ላይ ግን አንቺ ምን ታውቃለሽ፣ ዝም በይ ሩታ ምንም አይነት ጥፋተኛ አይደለችም እያላችሁ በጣም ብዙ አላደም ያስከፋ ኮሜንት የሰጣችሁኝ ሰዎች አላችሁ ማለት ነው። እንግዲህ ሩታ ከዚህ ልጅ ጋር ልጁን እናውቃለን በእርግጥ እና ረሙ ጋር እና እና ኢሳብ ጋር በጣም ብዙ ጊዜ ቪዲዮ ይሰራሉ ነበረ ማለት ነው። እና ልጁን እናቃለን ማለት ቻናለ የለው ምናምን እና ልጁን እናቃሉ እነሱ ነግራችሁ ማለት ነው። እንግዲህ ሩታ ደሞ ዛሬ ከታ እንዳመጣች ኬት አብሮት ብቅ እንዳሉ አዶን ነው ካናዳ ሊሄድ ቲኬት ሲቆርጥ ሲሄድ እሱን ትኬት ቦታ አገኘውት ኦኬ አንድ ሰው አንድ ሰው ከመንገድ አንስቶ ወድሻለ ወዳሎ ተባብሎ አብሮ ቪዲዮ መስራት ሆነ። እንደ ነገሩ እናንተ ወዴት ይሄርን ነው አራ ተረጋጉ፣ አራይቱ በሮች ተረጋጉ። እንዴ ማረም ነኝ ነገር አይደለም ገር ሙኝ መጣሁ ማለት ነው። ባለፈው ቪዲዮ ሰርቶ ነበረ እና ያቺ ሮቶ ሴትዮዋ ጋ ሩታ ቀለበት አድርጋ ነበር አብራም ደግሞ ሩታ እና አብራም የሚሉ የብሬሁን ምን እንደሆነ የሆነ ዲሪ ነገር እንደዚህ አንገቱ ላይ አስሯል። የሁለቱን ስም አለበት የሩታና የአብርሽ የሚሉ ማለት ነው፣ ኤ እና ሬ ማለት ነው። አንድ ላይ እዚህ አንገቱ ላይ ነበረ። ከዚ በኋላ ያ ነገር ቶክቶክ ላይ ቆርጦ እንትን ላይ ለጥፎ ነበር ማለት ከቪዲዮ ቆርጦ ቶክቶክ ላይ ለጥፎ ነበረ ማለት ነው እንግዲህ ከዛ ደግሞ አሁን ዛሬ ምን አደረጉ? ሩታ ከዚህ በፊት ብዙ ጊዜ አቻታለሁ እንትን አውልቃ አታቅም፣ መስቀል አውልቃ አታቅም፣ ጥቁር ክር ምናምን አንገቷ ላይ አውልቃ አታቅም። እንግዲህ ዛሬ ሁሉ ነገሩ ቅይር ይር ይር ይር ብሎ መስቀል ተብዬው ከአንገቱ አውጥታ፣ ቀለበት ተብዬው ከጣጡ አውጥታ ቁጭ አድርጋ እችን ድራማ ወመላ ለማስራት ነው ሁሉ አስቡበት። እቺን ድራማ ለማስራት ይሄን ነገሮችን ውልቅልቅልቅ አድርጋ እንደዚህ መጣችልን ማለት ነው። እናንተ አሁን እስቲ ሩታን ጥፋተኛ አይደለችም ብላችሁ የምታስቡ ሰዎች ዛሬ ምን ትላላችሁ? ከስንት ሰው ጋር ቪዲዮ ሰራች ሩታ? ካራሙ ጋር ሰራች፣ ካዳኒ ጋር ነበረች ሶስተኛ ደግሞ ዚጋ እዚጋ መጣች። ምን የምለው ነው ይሄ? ምን የምባለው ነው ይሄ ምንድነው? አፍራ እንደ ተባለ ትዳር ሴት አፍራ እየሰራች አይደለችም። ክብር የለም ምናምን እንዴት ነው ሩታ ጥፋተኛ አይደለችም? የከላይ ጥፋተኛ ነው። ፍቅርና ጥፋተኛ ትዳር ምትበትብጦ ምናምን እያላቸው ፍቅር የምትሳደቡ ሰዎች ዛሬ ላይ ምን ዋጣችሁ ታዲያ? እስቲ ውጡና ሩታን እስቲ ጥፋተኛ ነሽ ብላችሁ ንገሯት። እውነቴን ነው የምላችሁ እንዴ፣ ከባድ ነው እግዚአብሔርን። ማለት አብርሃም ደግሞ ታውቃላችሁ እንትን ነው የሆነ ቾኮል ነገር ነው። ሲቾክለው ምንም የማያውቀው ታሪክ የለም። የሆነ የሆነ ነገር መስራት ወደኋላ አይልም። እንግዲህ አብርሃምን በዚህ ነው የምናውቀው። ምክንያቱ ይቾክላል። ለሁሉም ነገር ቾኮል ቾኮል ቾኮል ይላል። እና አሁን ደግሞ እሱ ነገ ሌላ ነገር ይሰራ። ነገ ደግሞ ከአብራም ጋር ሌላ ነገር ጠብቁ፣ አይናችሁ ፍጥጥ አድርጋችሁ። ዛሬ ራቆቱ ማለት ነው ቤት ውስጥ እንዲ አንድ እግሩን ይዘረጋል፣ አንዴ እግሩን ያጥፋል። እንዲ እንደ እብድ የተጫወተ ነው የዋለ ማለት ነው። ካሜራ ደቅ ነው እንዲ መሆን፣ ካሜራ ደቅ ነው በዛው ማለት ነው መቶ በመቶ መቶ ከመቶ የምነግራችሁ ነገር ሩታና አብረሽ ተጣልተው አይደለም ያሉት የረሙ እናት የረሙ እናት ትላንትና ቪዲዮ ላይ ተረግራ ነበረ ማለት ነው አብረምና ሩታ እንዳልተጣሉ ይሄ የጾ የፋስጋ ጾም ካለቀ ደግሞ ሰርጋችሁ እንደሚደረግ ኢትዮጵያ ውስጥ ረሞ እናት ተናግራለች ማለት ነው። ትላንትና እንግዲህ እሷ ምስጥሮውን እንደዚህ ለድራማ ሆኖ እንደዚህ ጥብ ጥቤም እንደሚጫወቱ የምታውቁ አይመስለኝም። ምስኪን ናት እናት እና እንግዲህ ሩታ ትኬት ቁርጫ ለወደ ካናዳ ሊሄድ ነው ሰጥቶ ምን ያለች ፋንቱ በሉኝ፣ ይቺ ሩታ ተብየው ከኢትዮጵያ ካወጣች ከአብርሃም ጋር ከአንድ ሳም ከሁለት ወር በኋላ አብርሃም ጋር ካልተገኘች ምን አለች በሉ፣ ይቺ ውሸት አምናት።